ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከሀገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የለንደን መንገዶች በኢትዮጵያኖች ዝግ ተደረገ። ታላቅ ሰላማዊ ሰልፍ ነው የተከናወነው የከተማ አስተዳደሩ ህዝቡን ገንዘብ አበድሩኝ ሲል ጠየቀ። የጠቅላይ ሚኒስትሩ ተቀናቃኝም የሚኒስትር ሹመት ተሰጣቸው። እውቁ ሙዚቀኛ ሞቶ ተገኘ። በስብሰባ በስብሰናል ስንል ዝምተባን፣ የፈለግነውን ስንል ዝምተባን ታዳ ለዚህ አደጋ ዛሬ ተዳርገናል ላሉ የህወሓት ከፍተኛ ባለስልጣን የነበሩ። በስደተኞች ካምፕ ላይ በተፈፀመ ጥቃት በርካታ ሰዎች ተገደሉ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆየው።

የለንደን ጎዳናዎች በትላንትና ሁለት ዝግ ጥርቅም ተደርገው ነው የተዘጉት። በርካታ መንገዶች በጣም ትራፊክ የሚበዛባቸውን በተለይም የአማራ ልጆች አሁን በቃን አሉ። የእንግሊዝ መንግስት በተለይም ለዚህ ለገዳይ ስርዓተ መንግስት ለሚመራ ለአብይ አህመድና ካቢኖቹ የምሰጠውን ገንዘብ አቁም አትርዳ ንጹሐንን እየጨፈጨፈ በየቀኑ እየገደለ ባለበት በዚህ ሰዓት ዝምታችሁ እጅግ ገርሞናል አሉ የተባበሩት ያለ መንግስታት ድርጅት የሰብአዊ መብት ተቋማቶች በአማራው ላይ እየተፈጸመ ያለው ጉዳይ ዛሬም ያልከነከናችሁ ለምንድን ነው ሲሉም ጠይቀዋል መንገዶቹን በሙሉ ጭርቅም አድርገው ነው የዘጉት በተለይም የአማራ ኃይሎች በዚህ ሰላማዊ ሰልፍ ላይ ንቅል ብለው ነው የወጡት በሚገርም ሁኔታ እስከዛሬ ድረስ ዝምታቸው የበዛው የአማራ ልጆች አሁን ቅን በቃን አንገበገበን አሉ። የኦሮሞ ማህበረሰብ ምድን ጥያቄ አቅርበውለታል። ሽመልስ አብዲሳ በእናንተ ስም እየነገደ ንጹሐንን ሲጨፈጭፍ ዝም ያላችሁት ለምንድነው ሲሉም ይጠይቃሉ። በኢትዮጵያ ላይ የሚፈጸመው ግፍና በደል በጋራና በአንድነት ሆነን መከላከል እንጂ ለምንድን ነው ዝም የምትሉ ሲሉም ይጠይቃሉ። የጉራጌ ማህበረሰብ ደም የእኛም ደም ነው። ጉራጌዎች ላይ እየተፈጸመ ያለው ግድያ ሊቆም ይገባል ሲሉ የጠየቁት እነዚሁ ሰልፈኞች አሁንም በምናደርጋቸው ትግሎች ወደፊት እንቀጥላለን ሲሉ ነው የቀጠሏቸው። በተለይም የእንግሊዝን ህዝብ ጉድ ያሰኘው ይህ የተቃውሞ ሰልፍ መንገዶችን በሚገርም ሁኔታ እንደዚህ ተዘግቶ አይታወቅም። ከዚህ ቀደም በተለይም በኖ ሞር በማን በተደረጉ ሰልፎች እንኳን እሳይቀር የአማራው ህዝብ በንቅስ ወጣ የተባለበት ሰልፍ እንኳን እንደዚህ መንገዶች አልተዘጉም። የአሁኑ የመንገድ መዘጋት ረጅም ጉዞዎች መሆኑ እሁን በፖሊሶች ደረጃ ጥያቄ ያቀርቦላችኋል። ይህ ሁሉ እንዴት ተፈቀደላችሁ በእነዚህ በጣም የትራፊክ መብራት በሚበዛባቸው ቦታዎች እንዲህ እንድትዘጉት እንዴት ተፈቀደ ብለው ግርሞትን ፈጥሮባቸዋል። በሚገርም ሁኔታ የአማራ ልጆችም ሆኑ ሌሎች በአማራ ላይ እየተፈጸመ ያለውን ግፍና በደል የተቃወሙ በርካታ ኢትዮጵያኖች በዚህ ሰልፍ ላይ ተቀላቅለዋል። ትግሉ ይቀጥላል ነው የተባለው። ታዲያ በምድር ላይ ይህንን የመሰለ ተግባር ሲፈጸም ያስተዋሉት አካላቶች በሌሎቹም የዓለም ግዛቶች ተቃውሟቸውን እና በሚሞቱት በሚፈናቀሉት ስም አንድ በት ሊሆኑላቸው ይገባል የሚልም ሀሳብ ተነስቷል። ይህ በእንዲህ እንዳለ በአማራ ክልል የሚደረገው ተጋድሎ አሁንም ጠንክሮ ቀጥሏል። በውጭ ተቃውሞ የገጠመው በውስጥም በከባድ መሳሪያኖችና እንደዚሁም ደግሞ ከመንግስት ኃይል ጋር የሚገኘው ኃይል አሁንም አጠንክሮ ወደፊት እየገሰገሰ መሆኑ ተቀልጿል። በዘመቻ አንድነት የዘመቻ አንድነት በጎጃም የክፍለ ጦሩ አካላቶች የሆኑት አምስቱን ብርጌዶች በአንድ ላይ ሻምበል በማውጣታት ደጋ ዳሞት ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ፣ መዝገቡ ጮኬ ሶዴ ብርጌድ፣ መዝገበ ዋለልኝ ዋበር ብርጌድ አምስት ሻምበል በጋራ በመሆን ድጋ ከተማ ላይ ያለውን የጠላት ከበባ በመፍጸም መውጫ መግቢያ በማሳጠ ሶስቱም ከፍተኛ ምሽጎች በመሰባበር በጠላ ላይ ከፍተኛ ኪሳራ አድርሰውበታል። ባውዶ ውጊያዎችም ድጎ ደብረዘይት ግንባር፣ ቢቡኝ ጨመቆት ግንባር፣ ቢቡኝ ቴክኒክና ሙያ ኮሌጅ ግንባር፣ ቢቡኝ ሚካኤል ግንባር ውጊያ ተደርጓል። በጠቅላላው በደብረ ዘይትም አቅጣጫዎች ከፍተኛ ክላሽ መማረኩን፣ ከፍተኛ ብሬኖች፣ ስናይፐሮች መከላከያ ኃይል ላይ ሲቅ የተያዙ ትላላቅ መሳሪያዎች ጭምር ሳይቀሩ መማረካቸውን ነው ፋኖቹ የገለጹት። በጨመቆትና በቴክኒክና አቅጣጫ በነበረው ውጊያም ከሰላሳ በላይ የመከላከያ ኃይልና ሚኒሻዎች መደምሰሳቸውን ተገልጿል። ከፍተኛ ቁጥር ያለው መሳሪያ በፋኖቹ መግባቱ ነው የተገለጸው። በሌላም በኩል ስምንተኛ በላይ የዘለቀ ክፍለ ጦር ስር የሚገኙ አባኮስር ብርጌድም በንዋይ ወረዳ የትምን ከተማ የረዝ ወይራ ጠለምት ቀበሌ ሽፈራው ገርባ ብርጌድ የእዱሃ ከተማ ሶማ ብርጌድ የጨረቃ እና ወፍና አብራጅን ቀበሌ ከባድ ውጊያም ሲካሄድ መሰንበቱ ነው የተገለጸው። አባ ኮስተር ብርጌድ በአማይ ወረዳ የረዝ አዲስ ዓለም መገንጠ አካባቢ በዘሪሁን አስራ ሦስት ፈንጅ በጠላት ኃይል ላይ ታርጌት በማድረግ በርካታ የጠላት ኃይል ሙትና ቁስለኛ ማድረጋቸው ነው የተገለጸው። በተለያየ የአማራ ግዛቶች የሚደረጉት ውጊያዎች አሁንም ጨንክረው ቀጥለውበታል። ወደፊት እንቀጥላለን፣ በምንም ተአምር ከዚህ በኋላ የሚያስቆመን አንድም ኃይል የለም ሲሉ ፋኖቹ ገልጸዋል። በተደረጉት ውጊያዎች ከፍተኛ ውጤት እያመጡ መሆኑ ነው የተገለጸው። የሆሳና በዓል ኢትዮጵያን ጨምሮ በበርካታ ሀገራቶች በታላቅ ሁኔታ በትናንትና ሁለት ተከበረም ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ ልብስ አንጥፈው በምስጋና እንደተቀበሉት በማሰብ ነው። በመላው ዓለም የሚገኙ ክርስቲያኖች በተለያዩ ሃይማኖታዊ በዓላቸውን እያከበሩት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳና የአብይ ጾምን የመጨረሻ ሳምንት ላይ ውሎ የሚከበር ሲሆን ከትንሣኤው ቀድሞ የሚገኘው ህማማት መግበባ ዘመን ጭምር ነው። በዓሉ በመላው ኢትዮጵያ አንዱ ቤተክርስቲያን በምትገኘው የዓለም ሀገራትም ተከብሯል። በዓሉ ከኢትዮጵያን ኦርቶዶክስ ተዋህዶ ቤተ ተጨማሪ በኢየሩሳሌም ከተማ በተለያዩ ባህላዊና መንፈሳዊ ሁኔታዎች መከበሩ ነው የታወቀው። በዓሉ በእስራኤል ፍልስጤማውያን ወደ ኢየሩሳሌም እንዳይገቡ መከልከሎም ተነግረዋል። ሀምሳ ሺህ በላይ ክርስቲያኖች ከሚኖሩባት ዌስት ባንክ ወደ ኢየሩሳሌም ለበዓሉ እንዲገቡ የተፈቀዳላቸው ስድስት ሺ ሰዎች ብቻ መሆኑ ነው የተገለጸው። ሌላው በዓሉ ድምቀት የተከበረባቸው ቦታዎች መሀል የካቶሊክ ቤተክርስቲያኖች መቀመጫ የሆነችው ቫቲካንም አንዷ ነች። በዓሉ በቅዱስ ጴጥሮስ አደባባይ ከአርባ ሺህ ሰዎች በላይ ባሉበት ሲከበር ፖፕ ፍራንሲስም በተወካቸው አማካኝነት መልእክት አስተላልፈዋል። በተመሳሳይ የሆሳና በዓል ጦርነት ውስጥ ባለችው ጋዛ መከበሩ ነው የተገለጸው። ከበዓሉ በፊት እስራኤል በጋዛ በክርስቲያኖች የሚመራው ሆስፒታል ላይ ጥቃት በማድረሷ ሲዘገብ ቆይተዋል። ይሁን እንጂ የኢየሩሳሌም ኤጲስቆጶስ ከሆስፒታሉ አጠገብ ያለው ቤተክርስቲያን ጭምር ጉዳት እንደደረሰበት ነው የተገለጸው። በጋዛ ከአንድ ሺህ አንድ መቶ በላይ ክርስቲያኖች እንደሚኖሩ ሲነገር ከሰባ በመቶዎቹ የግሪክ ኦርቶዶክስ የቀሩ ደግሞ የሮማን ካቶሊክ ሃይማኖት ተወካዮች እንደሆኑ ታውቋል። የአዲስ አበባ ዩኒቨርሲቲ በአመት 11 ቢሊዮን ብር በላይ ያስፈልገኛል ሲል ጠየቀ። በቀጣይ አምስት ዓመት ውስጥ ነው ዩኒቨርሲቲው የተሻለ ተቋማትን ለማድረግ 59 ቢሊዮን ብር እንደሚያስፈልገው የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ ገለጡ። በየዓመቱ በመንግስት አራት ቢሊዮን የተመደበለት ይህ አንጋፋ ተቋም ይሁን እንጂ አሁን በራሱ በራሱ አንድ ቢሊዮን ብር በዓመት ገቢ እንደሚያገኝ ነው የተገለጸው። የገንዘብ አለመመጣጠል ለትምህርት ለመምህርና ለሌሎችም ስራዎች ምቹ ከባቢ ለመፍጠር ዩኒቨርስቲ የሚያደርገው የጥረት እየተፋተነው መሆኑ ነው የገለጸው። አሁንም ከፍተኛ ገንዘብ እገዛ ኃይል ያስፈልገናል ሲልም ዩኒቨርስቲው ጠይቀዋል። ሀገር አቀፍ የምክክር ጉባኤው ከአማራ ክልል የተሰበሰቡ አጀንዳዎችን አስረክቧል ለሚመለከተው አካል። የአማራ ክልል በመጪ ሀገር አቀፍ የምክክር ጉባኤ እንዲቀርቡም ካስመዘግባቸው አጀንዳዎች መካከል በዝርዝር የተቀመጡ ሲሆን እነዚህን ተግባራዊ የሆኑ ዘንድም ነው ጥያቄውን ያቀረበው። በተለይም በአማራ ክልል የቀረቡት እነዚህ ጥያቄዎች ህዝቡን የሚወክሉ ናቸው ወይስ አይደለም የሚለው አሁንም አነጋጋሪ ሆነ ተገምተ ቀምጧል። በህገ መንግስት ማሻሻ፣ የማንነትና የወሰን ጥያቄዎች፣ የፍትሃዊ ሀብት ተጠቃሚነትና የስልጣን ክፍል ጉዳዮች ናቸው የተነሱት። በአማራ ክልል ውጭ የሚኖሩት የክልሉ ተወላጆች ጣፋንታ፣ የአማራ ህዝብ ቆጠራ በትክክል እንዲካሄድና አዲስ አበባ ራሷ ችላ ክልል እንድትሆን የሚሉ ጉዳዮችን በአጀንዳው ተመዝግበዋል ነው የተባለው። እነዚህን ጨምሮ በአጠቃላይ አስራ ሶስት አጀንዳዎች አጠናቅረው ለኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ ማህበረሰብ ክፍሎች ባለድርሻ አካላት የወከሉ ሀ አምስት ግለሰቦች ነው ይህንን ያስረከቡት። የአጀንዳው ርክክቡ የተካሄደው በአማራ ክልል ደረጃ ለአንድ ሳምንት ያህል በባህር ዳር ከሳ ሲቀዳው ይህ የምክክር መድረጉ መጠናቀቁን ተከትሎ መሆኑ ነው የተገለጸው። ኢትዮጵያ በአህዮች ብዛት በዓለም አንደኛ ሆና መምራቷ ተገለጸ። የዓለም ላይ 50 ሚሊዮን አህዮች እንዳሉ ከ2025 ሪፖርት ማረጋገጥ ተችሏል። በዚህም ኢትዮጵያ በ10 ሚሊዮን አህያዎች እንደሚገኙ የተገለጸ ሲሆን ከአለፈው ዓመት ጋር ሲነጻጸር ብዛቱ መጨመሩ ነው የተገለጸው። በዓለማችን ትንሽ አህዮች ያሉባት ሀገራት ሱሪያናሚ ስትሆን ሰባት አህዮች ብቻ ነው እንዳሏት የተገለጸው። በሌሎችም አካባቢ በአሜሪካ 52 ሺ አህዮች ይገኙበታል። በሰሜን ሱዳን 7.2 ሚሊዮን፣ በፓኪስታን 5.8 ሚሊዮን፣ ቻድ 4.6 ሚሊዮን፣ ሜክሲኮ 3.3 ሚሊዮን አህዮች እንዳሏት ታውቋል። ሰይፉ ፋንታሁን በደረሰበት መጠነኛ ምክንያት አሁን አ ወደ ስራው ሊመለስ መሆኑን ተናገረ። ጋዜጠኛና የፕሮግራም አቅራቢ የሆነው ሰይፉ ፋንታሁን አጋጥሞት ከነበረ ህመም አሁን አገግሜያለሁ ሲል ነው የገለጸው። በተለይም ትንሽ ችግር ነበር የገጠመኝ አሁን ግን ድኛለሁኝ። ቀላል ያለውን አድርጎልኛል እግዚአብሔር ይመስገን ለአምላኩ ምስጋናውን አቅርበው ሰይፉ በዚሁ ሳምንት ወደ ስራው እመለሳለሁ ሲል ነው የገለጠው። በተለይም በተለያየ ዓለም የሚገኙ ኢትዮጵያኖች ለጤንነቱ ያቀረቡትን ጥያቄ በእነሱም ጸሎት ለዚህ መብቃቱን እጅግ አመስግኗል። ወደፊትም ቢሆን በሚደርሱት ችግሮች ላይ እንደዚህ እየደረሳችሁ ህዝባችን ለምታጽናኑ ታላቅ ምስጋና አለኝ ሲል ነው ሰይፉ የገለጠው። በነዳጅ የሚሰሩ ባለ ሁለት እና ሶስት እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርት ና ሎጂስቲክ ሚኒስተር አሳወቀ። በተለምዶ ባጃጅ የሚሉት ባለ ሁለት እና ባለ ሶስት እግር መኪናዎች ናቸው ኢትዮጵያ ውስጥ እንዳይገቡ እግድ የተጣለባቸው እነዚሁ ባለ ሁለት ሞተር ብስክሌቶች ወደ አገር ውስጥ ማስገባት እንደማይችል የትራንስፖርት ና ሎጂስቲክስ ሚኒስተር ዴታ አቶ በሪሁን አሰር ነው የተቅ የገለጹት ግን በአብዛኛው ይህንን በተመለከተ በርካቶቹ አገልግሎት ለኢትዮጵያ ህዝብ እየሰጡ ያሉ እንደሆነ መታወቅ ይገባዋል። ለ ለምን ታገደ በደ ሀገር ውስጥ የሚል ጥያቄም ተነስቷል። ኮምቦልቻ በኮምቦልቻ ከተማ አስተዳደር ለነዋሪው አንድ ሚሊዮን ብር አበድሩኝ ሲል ጥያቄ አቀረበ። ብድሩን ለኮሪደር ልማትና ለገበያ ማረጋጊያ ይውላል ነው ሲል የገለጠው የኮምቦልቻ ከተማ አስተዳደር ነዋሪ ለቤት መስሪያ በሚል ለበርካታ ዓመታት በማህበር በቆጠቡት ገንዘብ ውስጥ አንድ ሚሊዮን ብሩን አበድሩኝ ሲል ጥያቄ ማቅረቡ ግርሙትን ፈጥሯል። በተለይም በሚዲያ መሰረት እንደተገለጸው ከሆነ በከተማው የከንቲባ ጽህፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመው ደብዳቤ ለኮምፖልሻ ህብረት ስራ ማህበር የተጻፈ ሲሆን የከተማው አስተዳደር ጊዜያዊ የገንዘብ እጥረት እንዳጋጠመው ነው የገለጸው። ስለሆነም ይህንን የገንዘብ ማበደር እንዲፈቀድልኝ ሲል ጥያቄ አቅርቧል። ብዙዎቹ ምንድን ነው የሚለው የከተማ አስተዳደሩ የሚለውን ጥያቄ አንስተዋል። የከተማ አስተዳደሩ ጊዜ በጀት እጥረት ስለገጠመን የጋራ መኖሪያ ቤት ህብረት ስራ ማህበር ካላቸው ቁጠባ ላይ ልማል ለገበያ ማረጋገጫ አቅልቶት የሚውል ከሁሉም ማህበራት ብር አንድ ሚሊየን እስከ ሰኔ 2017 የሚቆይ ብድር እንሰጡኝ የሚለውን የከንቲባ ጽህፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል ነው ያለው። በተለይም ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤቱ በብድርና ከልጆች አፍ እየለቀመ ስንቆጥብ የቆየነውን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን አንድ መቶ ሚሊዮን ብር በብድር መልካምጡ መባላችን አስደንግጦናል ሲል ነው የተናገረው። በተለይም አንድ የከተማው ነዋሪ ቆጣቢዎች አስተዳደሩ ብሩን ይመልሳል የሚል እንደሌላቸው ነው የተናገሩት። ለምን ይሆናል ብለን ስንጠይቅማ የሚሰጡን መርስ እናንተ የልማት አደናቃፊዎች ናቸው እያሉም ያስፈራሩናል። በጣም ያሳዝናል። እንደዚህ አይነት ነገሮችን መብታችን እንኳን የማይፈቀድበት ሀገር ውስጥንን በገዛ ገንዘባችን ሲሉም ይገልጻሉ። በዚህ ዙሪያ የኮምቦልቻ አስተዳደር ለማነጋገር በተደጋጋሚ የተደረገው ሙከራ አለመሳካቱ ነው የተገለጠው። ሙዚቀኛው በመኖሪያ ቤቱ ሞቶ ተገኘ። እጅግ አስደንጋጭ እንደሆነ ነው የተገለጸው። የቀድሞ ሮሃ ባንድ ሳክስፎን በመኖሪያ ቤቱ ሞቶ መገኘቱ ብዙዎችን አስደንግጧል። በቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስምዖን ሊባኖስ በመኖሪያ ቤቱ ነው ህይወቱ አልፎ እንደተገኘ ጋዜጠኛ ግርማ ፍሳ አርቲስቱን የቀድሞ ስራ ባልደረባ ጓደኛ ሙዚቀኛዋ ዳዊት ይፍሩን ዋቢ አድርጎ የዘገበው። እጅግ ደንግጠና ይሆናል ተብሎ አልተጠበቀም። በወንድማችን ማረፍ በጣም ነው የደነገጥ ነው ሲሉ የገለጹ በተለይም ጋሽ ዳዊት ይፍሩን እንዲህ አለኝ ሲል የገለጸው እጅግ አሳዛኝ ሁኔታ ውስጥነን የዛን ዘመን ረባን ሳክሲፎስ የቀድሞ የስራ ባልደረባ ጓደኛ የነበረው አርቲስት ስምዖን በዚህ ሁኔታ ማረፉ እጅግ አስደንግጦናል። በተለይም ዛሬ ህንድ ኤምባሲ አካባቢ በሚገኘው መኖሪያ ቤቱ ህይወቱ አልፎ ተገኝቷል። ለምርመራ አዲስ አበባ ፖሊስ አስክሬን ወስደውታል ሲል ገልጾለታል። ግን ሌላ የሚያሳዝነው ቤተሰቦቹን ማግኘት አልተቻለም። እናም ቤተሰቦች ወይም ወዳጆቹ የአዲስ አበባ ፖሊስ መጠየቅ ትችላላችሁ ሲል መረጃውንም አጋርቷል። እጅግ አሳዛኝ፣ ነፍሱን ይማር እንላለን። ኢትዮጵያ ኢንጂነሪንግ ግሩፕ በገጠመው ውጭ ምንዛሬ ችግር የማምረት አቅም ወደ 17 በመቶ መውረዱን አሳወቀ። ከአራት ዓመታት በፊት ነው ከብረታብረት ኢንጂነሪንግ ኮርፖሬሽን ከሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ የተቀየረው። በታህሳስ 2017 በኢትዮጵያ ኢንቨስትመንት ሆሊድ ስር የሆነው የማሽነሪ ማምረቻ መገጣጠም፣ የመንግስት የልማት ድርጅት ባለፉት ዓመታቶች ስራዎቹን የሰራ ቢሆንም ግን አሁን ከፍተኛ ችግር ውስጥ ገብተናል ሲል ተናግሯል። ባለፉት ሶስት ዓመታት ለማግኘት ካቀድነው በአጠቃላይ ውጭ ምንዛሬ 32 በመቶ የሚሆነው ብቻ በማግኘቱ እሴት የመፍጠሩ አቅሙ ከአንድ በመቶ በታች መውረዱን የድርጅቱ የስራ ኃላፊ ተናግረዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት የትምህርት ሚኒስተር ዴታ ሆነው ተሾሙ። ክንድዬ ገብረ ህይወት ነው አምስት 2005 ዓም እስከ መስከረም 5 2013 ዓም ድረስ የመቀሌ ዩኒቨርሲቲ ፕሬዚዳንት ነበሩ። ይሁን እንጂ ኋላም የመንግስት ቦታቸውን ያነሳቸው መሆኑ አስታውቀው ነበር። አሁን ግን ተመልሰው ፕሬዚዳንቱ የጠቅላይ ሚኒስትሩ የትምህርት ሚኒስተርም አማካሪ ሚኒስትር ዴታ ሆነው እንዲሰሩ ነው ሚኒስትሩ የሾሟቸው። ፕሮፌሰር ክንድዬ በትግራይ ጊዜያዊ አስተዳደር ውስጥ በኃላፊነት አገልግለዋል። እኚህ ፕሮፌሰር ከጦርነቱ ጊዜ ወቅት በተለይም አብይ አህመድን በከፍተኛ ሁኔታ ሲተቹ እንደነበረ የሚዘነጋም አይደለም። ህዝቡ ድሮም በቃችሁ ቢለን ኖሮ በስብሰናል ስንል በስብሳችኋል እንዴ ከአሁን በኋላ ተስተካከሉ ብሎ ይቀበለን ያስተናግደን ነበር። እንደገና ተመልሰን በስብሰናል ስንለው አሁንም ይቀበለናል ህዝቡ ግን አይ በፍጹም ኖ በማለት ቢጫ መብራት ቢያሳየን ኑሮ ህዋት ይስተካከል ነበር አሉ። ወይዘሮ ኪሪያ ኢብራሂም ኪሮት ሜዳጋ ባደረጉት ቆይታ ወይዘሮ ኪያ ብዙ ነገሮች ስለ ህዝቡ ወያኔ ጦርነት ወይም ወያኔ ሀርነት ትግራይ በህዋት አንስታለች። በሚገርም ሁኔታ በሰፊው እንመለስበታለን። በተደጋጋሚ ጊዜያቶች ጥያቄዎቻችንን በምንገልጽበት ጊዜ ህዝቡ ገበናችንን ደብቆ መቀበሉ ነው ዛሬ ለዚህ አደጋ የዳረገን። እጅግ ያሳዝናል። መስተካከል የሚገባው ህዋት እዚህ ደረጃ ደርሶ በዚህ ሁኔታ መስተዋሉ እጅግ አሳፋሪ ነው የሚሉት እኚሁ የቀድሞ የህዋት ሹም፣ አሁን ግን መስተካከል የሚገባው ጉዳይ ላይ ሊስተካከል ይገባል ሲሉም እንዲህ ተናግረዋል። አንስብሰናል ሁሌ ታድሰን ወጥተናል አንድ ሁነን ወጥተናል። ድል በድል ሁነናል። እየተሳሳትንም ተጠናክረን ወጥተናል። በስብሰናል ያላልንበት ኔትወርክ ነበረ፣ ያላልንበት መጠቃቃት ነበረ፣ ያላልንበት ጊዜ በግምገማችን ላይ ጊዜ አለ ብዬ አላስብም ግን ይሄ ህዝብ ግን በቃ ቢለን ኑሮ አላስቀምጥ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳቸዋል እንዴ እንግዲ አኳሁን በኋላ ተስተካከሉ ብሎ ይቀበላ ነው ያቅፈናል። እንደገና መልሰን በስብሰናል፣ እንደገና ተመልሰን እንታደሳለን እንላለን። እንደገና ተመልሶ ያቅፈናል። አይ ኖ በቃ ቢለንና ቀይ መብራት ቢያሳየን ወይም ቢጫ መብራት ቢያሳየን ኑሮ ግን ህወሓት ትስተካከላለች። ጨለማን ተገን በማድረግ የተፈጸመው የማፍረስ ድርጊት በጽኑ እናወግዛለን፣ አለ ጠቅላይ ምክር ቤቱ። በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ አስር የሚገኘው የተባረክ መስጊድ አጥር በሌሊት እንዲፈርስ የተደረገው ድርጊት በጽኑ እንደሚወግዝ ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የገለጸው። ጠቅላይ ሚኒስትሩ በ1967 ዓ ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጊድ ላይ ከሀገር አሰራር ውጭ የተፈጸመው የማፍረስ ድርጊት በጽኑ እናወግዛለን ሲል ገልጿል። በተደጋጋሚ ቀዳሚ ጊዜያቶች በመስጊዶች ላይ እየተፈጸመ ያለው ነገር እጅግ አስነዋሪ ነው ብሎታል። በተለይም በእስልምና ጉዳይ ከፍተኛ ምክር ቤት ከሚመለከታቸው መንግሥት አካላት ጋር በመነጋገር በህጋዊ መንገድ የመስጊዱን ቅጥር እንዲታጠር ቢደረግም ትላንትና አለሌ ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጭ እንዲፈርስ መደረጉ ጠቅላይ ሚኒስ ምክር ቤቱን እጅግ እንዳሳዘነው ነው የገለጠው። ይህንን ተግባር የፈጸሙት አካላት በግ አግባብ እንዲጠየቁና መስጊዱም የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ የጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅርበት እንደሚሰራ አመልክቷል። ጠቅላይ ምክር ቤቱ መስጊዶቹን የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ ዓይን ብሌናችን የምንጠብቃቸው መሰባሰቢያችን የልብ ማርጊያችንም ጭምር በመሆኑ ተመሳሳይ ድርጊቶች እንዳይፈጸሙ በዚህ አጋጣሚ እናሳስባለን ሲል አክሎ ተናግረዋል። በሌላም በኩል የተባረክ መስጊድ ኢማም ሼኽ ሙሴ አዝማን ለሚዲያ እንደገለጹትም ከሆነ በተለይም መስጊድ ህጋዊ ካርታ ያለው በ1967 ጀምሮ ሲሰገድበት የቆየ ቦታ ነው። አሁን እንደዚህ አይነት ጨለማን ተገን በማድረግ ማፍረስ እጅግ እነውር የተሞላበት ነው። በተደጋጋሚ ጊዜያቶች በሃይማኖት ተቋማቶች ላይ መንግስት እየወሰደ ያለው እርምጃ ትኩረት ሊወስድ ይገባል። ሙስሊሙ በአሁኑ ሰዓት እጅግ ድንጋጤ ውስጥ ገብቷል፣ ሲልም ነው ይህ የተናገረው። ይህ የማይስተካከል ከሆነ ችግሮቹ ከጊዜ ወደ ጊዜ እየጨመሩ መሜዳው አደጋ ሊያመጣ ይችላልም ሲል ገልጿል። ኦቻ ሀያ በመቶ የሚሆኑ የድርጅቱ ሰራተኞች ሊቀንስ መሆኑ ተነገረ። የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሀያ በመቶ የሚሆኑ ድርጅቱ ሰራተኞች በበጀት እጥረት ምክንያት ነው ሊያሰናብት መሆኑ የተናገረው። በአሁኑ ጊዜ ከስልሳ በላይ የሚሆኑ ሀገራት ከ2600 በላይ ሰራተኞች እንዳሉት የተነገረው ድርጅቱ 58 ሚሊዮን ዶላር የሚጠጋ የገንዘብ እጥረት ያጋጥመው መሆኑን ተናግረዋል። የድርጅቱ ዋና ለጋሽ ሀገር የሆነችው አሜሪካ ድጋፏን በማቋረጧ ነው አምስት ሺህ ሰራተኞቹን በመቀነስ ወደ አንድ ሺህ የሚሆኑ እንደ አዲስ ለማደራጀት ማሰቡን ገልጿል የበጀት እጥረታችን ከፍተኛ በመሆኑ አሁን መፍትሄ አይለንም ሲል ገልጿል ሱዳን በሱዳን ስደተኞች ካምፕ ላይ በተፈጸመ ጥቃት ወደ ሁለት መቶ የሚጠጉ ሰዎች ህይወት እንዳለፈ ተገለጸ የተባበሩት መንግስታት ድርጅት ጥቃት በሁለቱ ተፈናቃዮች ካምፕ ላይ ስለፈጸመ የገለጸው ነገር ጥቂቱ የፈጥኖ ጥቃቱን የፈጽመው የፈጥኖ ድራሽ ኃይሉ መፈጸሙን አረጋግጫ አለው ብለዋል የፈጥኖ ድራሽ ኃይሉ በዘምዘም ካምፕ ህንፃዎች ላይ ከፍተኛ ጉዳት ማድረሱ ነው የተገለጸው። በዚህም ከሁለት መቶ ያላነሱ ሰዎች መሞታቸው እጅግ አሳዛኝ አድርጎታል። ጥቃቱም የተፈጸመበትን መቆም እንዳለትም ነው የገለጸ። የተባበሩ መንግስታት የፈጥኖ ደራሽ ኃይል የዘር ጨፍጨፋ አድርጓል ሲል የሱዳን ደግሞ የንጹሀን ገደሉ ንጹሐንን ገድሏል በማለት ክስ አቅርቧል። በአካባቢው የኢንተርኔት አገልግሎትና የግንኙነት መስመሮች በመቋረጣቸው ሙሉ ለሙሉ የደረሰው ጥፋት ማወቅ እንዳልተቻለም ነው አክሎ የተናገረው። ቡርኪና ፋሶ የቡርኪና ፋሶ የተለበሱ ልብሶችን በአሜሪካ ወደ ሀገሯ እንዳይገቡ ከለከለች። በቡርኪና ፋሶ ውሳኔ በዚህ ሳምንት የወሰናቸው ሲሆን የሀገር ውስጥ ጨርቃጨርቅ ምርቱን ለማበረካከት በባህል ለመኩራት ውሳኔ መወሰኑ ነው በድጋሚ የገለጸው። ከዚህ በኋላ የማንንም ልባሽ ጨርቆች አገራችን እንዲገባ አንፈቅድም ሲል በድጋሚ ገልጿል። የቡርኪና ፋሶ መንግስት ቃል አቀባይ አፍሪካውያን ምርት ለመሰብሰብ ለአፍሪካ ጊዜው አሁን ነው ሲል ገልጿል። ቃል አቀባዩ ሀገራ በቀል የፋሽን ኢንዱስትሪ የሚያገለግሉት ውጭ ሀገራት የተለያየ ምርቶች ላይ ያለንን ጥገኝነት መቀነስ ይገባናል ሲል ነው የገለጸው። የቡርኪናፋሶ ፕሬዚዳንት በተለይም በአፍሪካ እየሰጡ ያለው ውሳኔ እጅግ እጅግ ገራሚ ነው ተብሏል። አይዟችሁ እኛ ልጆቻችን ደርሰንላችኋል። ካፕቴን ኢብራሂም ትሮፌ እንደተናገሩት ይህ ሰው በተመለከተ የሚወጡ ዜናዎች እና መረጃዎች ስር የሚጻፉት ኮሜንቶች እጅግ አስገራሚ እንደሆነ ነው የተገለጸው። ጋናውያን፣ ናይጄሪያ፣ ኬንያን፣ ደቡብ አፍሪካ እና ሌሎችም የአፍሪካ ሀገራት ሰዎች ለዚህ ሰው ካላቸው አድናቆት የተነሳ ምን አለ የኛ የእኛ ሀገር ብትመራ እያሉ በኮሜንት ቁጭታቸውን በመግለጽ ላይ ነው የሚገኙት። በተለይም ወጣቱ የቡርኪና ፋሶ መሪ ከሰሞኑ ደግሞ በአንድ የሀገሪቱ ክፍል የሚገኙ አረጋውያን ባነጋገረበት ወቅት እንደተናገረው ከሆነ እንዳለመታደሉ ነው አፍሪካ ውስጥ የሚኖሩ አረጋውያን፣ ዘመናችሁ ሁሉ በችግሉ ነው የኖሩት። አሁን ግን እኛ ልጆቻችሁ ደርሰንላችኋል። እናም በተቻለ መጠን ልንንከባከባቸው እንፈልጋለን። በቅርቡም በመላው ቡርኪና ፋሶ ተንከባካቢና ሌሎች እድሜያቸው የገፋ አረጋውያን መብራት፣ ውሃ በነፃ እንዲያገኙ እናደርጋለን። ይህንን አትጠራጠሩ። ከዚህ በኋላ በምንም ምክንያት ልትቸገሩ አይገባም ሲሉ ነው የተናገሩት። ፕሬዚዳንቱም ቻይና ቻይና የክብደት መጠናቸው ሀምሳ ኪሎ ግራም በታች የሆኑ ዜጎች ከመኖሪያ ቤታቸው እንዳይንቀሳቀሱ ትዕዛዝ አስተላለፈች። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱ ተከትሎ የሰውነቱ ክብደት መጠናቸው ከሀምሳ ኪሎ ግራም በታች የሆኑ ዜጎች ከመኖሪያ ቦታቸው እንዳይወጡ ነው ትዕዛዝ እያስተላለፈችው በሀገሪቱ የንፋሱ ጥንካሬ ከአንድ እስከ አስራ ሰባት ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ንፋስ ባለፉት አስር ዓመታት ከተመዘገቡት የመጀመሪያዎቹ መሆኑ ነው ይህ የተገለጸው የተከሰተው ከባድ ነፋስ ጉዳቱ እጅግ እየከባ ስለሆነ ጥንቃቄ እንድትወስዱ ሲል ነው ቻይና ያሳስበው። በሰው ሚሆን በሰው ህይወት ላይ የደረሰው ምንም አይነት ጉዳት እንደሌለ ያመለከተው ኤጀንሲው ከሶስት ሺህ በላይ ግዙፍ ዛፎችም ተገንድሰው መውደቃቸውን አክሎ ተናግረዋል። ይህን ተከትሎ የሰውነት ክብደታቸው ከአምሳ ኪሎ ግራም በታች የሚጓዙ ዜጎች በንፋሱ እንዳይወሰዱ በማሰብ ነው ከመኖሪያ ቤታቸው እንዳይወጡ ማስጠንቀቂያ የሰጠው። እንዲሁም ንፋሱ የባሰ አደጋ እንዳስከትል አስቸኳይ እርምጃዎችም እየተወሰዱ ይገኛሉ ሲል ነው የገለጸው። ዛፎቹም በቀላሉ እንዳይወድቁ ማጠናከር ብሎ መቁረጥ፣ ፓርኮቹም እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎችም እንዲሰረዙ መደረጉ ተገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ መስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የሚሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን ዘውዱ መንግስቴ የነበርኩ መልካም ጊዜ